እግዚአብሔር እስ የተናገረው ሶስት ውስጥ ሰው ነው የተናገረው። አንድ ትልቅ ሴክሬት እዚህ ጋር ሚስጠር ልንገራችሁ፣ እግዚአብሔር ሲናገራችሁ አክሽን መውሰድ ነው

ክርስቲያኖች የሚወድቁበት ምክንያት ዲዘርን ማድረግ ስለማይችሉ፣ መለየት ስለማይችሉ፣ ብዙ ሰዎች ዲዘርን አደረገን የእግዚአብሔር መንፈስ ነው የተናገረን ብለው ከሰዎች በሚሰሙት ኢንፎርሜሽን ይሸወዳሉ። እዚሁ ጋር ዲዘርኒንግ ምን እንደሆነ ዲፋይን ላደርግላችሁ። ባይዞ በጣም ጠንካራ የመለየት መንፈስ ያላቸው ሰዎች ማለት ነው። እውነቴ ነው የምላችሁ። አንዳንድ ጊዜ ግዴታ ፕሮፌቶች ጋር መደወል ላይጠበቅባቸው ይችላል። ዲዘርን አድርጋችሁ ያንን ነገር ደግሞ ኢንተርፕሬት ማድረግ ከቻላችሁ መተርጎም ከቻላችሁ ያ ፕሮፌሲ እንደሆነ ታውቃላችሁ፣ ትንቢት እንደሆነ ታውቃላችሁ። የእግዚአብሔር መንፈስ ዲዘርን እንድታደርጉ እንደተለዩ ያደረጋችሁ ነገር ሊመጣ ያለውን ሴንስ እንድታደርጉት ነው። ለምሳሌ ቤተሰባችሁ ላይ ሊመጣ ያለውን ነገር ሴንስ ካደረጋችሁት፣ ዲዘርን ካደረጋችሁት መቀየር ትችላላችሁ። ምን አድርጋችሁ ጸልያችሁ። ሰላም የተወደዳችሁ የጋርስ ቮይስ ተመልካቾች እንዴት ናችሁ? ሁሉ መልካም እግዚአብሔር የተባረከ የሆን። እኔ በጣም ከፍ እያልኩኝ ነው። ጌታ በብዙ እየረዳኝ ነው። ዛሬ በጣም ኢምፖርታንት የሆነ መልእክት ነው ይዤላቸው የመጣሁት። በጣም አስፈላጊ የሆነ መልእክት ነው ይዤላቸው የመጣሁት። በዚህ መልእክት ውስጥ እግዚአብሔር አይኖቻችሁ እንደሚከፍተው፣ እንደሚናገራችሁ አምናለሁ። ስለዚህ ይሄ ለክርስቲያኖች ዳግመኛ ለተወለዱ ክርስቲያኖች በጣም ኢምፖርታንት የሆነ ሜሴጅ ነው። የዛሬውን መልእክት ከተረዳችሁት ማለት ነው በእውነት እላችኋለሁ የህይወታችሁን ኮምፓስ ይዛችኋል። ከእናንተ የሚጠበቀው ግን ሼር ማድረጋችሁን፣ ላይክ ማድረጋችሁን በፍጹም እንዳትረሱ። ልክ ቪዲዮ እንደጀመረ ላይክ አድርጋችሁ ጀምሩልኝ። ጌታ ኢየሱስ አብዝቶ ይባርካችሁ። ከተባረካችሁ ኮሜንት ላይ ደግሞ ማየት ፈልጋለሁ። ስለዚህ ቀጥታ ወደ ትምህርት ይገባለሁኝ። ዛሬ የማወራችሁ በመንፈስ መለየት ስለ ዲዘርኒንግ ነው። ዛሬ የማወራችሁ ማለት ነው። ጌታ ይረዳናል። ይሄ መጀመሪያውን ክፍል እናድርጋለን። ከዛ በኋላ ላይ ያላችሁን እንቅስቃሴ አይቼ ማለት ነው እያጠለቅ ነው ትምህርቱን እንሄዳለን ማለት ነው። ስለዚህ ምንድን ነው መለየት? ለምንድን ነው ለማስተማር የፈለኩበት ምክንያት የማስተማር ለማስተማር የፈለኩበት ምክንያት ማለት ነው። በጣም ብዙ ክርስቲያኖች ማለት ነው መለየት፣ በመንፈስ መለየት ስለማይችሉ እግዚአብሔር የሰጣቸውንም ነገር እየጣሉ ነው። ሁለተኛ ነገር ደግሞ ጠላት ይሁን እያመጣ ያለው ወደ እነሱ ኦር ከእግዚአብሔር ይሁን የመጣው ነገር ወይም ከሰዎች ይሁን መለየት ስለማይችሉ ማለት ነው ብዙ ጊዜ ፌል ያደርጋሉ፣ ይወድቃሉ። ብዙ ክርስቲያኖች የሚወድቁበት ምክንያት ዲዘርን ማድረግ ስለማይችሉ ነው፣ መለየት ስለማይችሉ ነው። ለምሳሌ የሚመጣውን ስራ ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም ከራሴ ነው ከማን ነው? ጠላት ነው ይዞልኝ የመጣው መለየት ስለሚከብዳቸው ይዘገያሉ። ስለዚህ ዲዘርን ማድረግ ስትጀምሩ ከመዘግየት ነፃ ትወጣላችሁ። ቶሎ በፍጥነት እግዚአብሔር ወዳየላችሁ ትገባላችሁ ማለት ነው። ዲዘርን ማድረግ የማይችሉ ሰዎች እመኑኝ ትዳራቸው ላይ ፌል ያደርጋሉ፣ ቢዝነሳቸው ላይ ፌል ያደርጋሉ፣ አገልግሎታቸው ላይ ፌል ያደርጋሉ። እግዚአብሔር የሰጣቸውን አገልግሎት እንኳን መለየት አይችሉም። ምናልባት ሁሉም ቦታ ራሳቸውን ያገኙና ሲደክሙ ታያቸዋላችሁ። ስለዚህ ኢቨን እግዚአብሔር ራሱ እውቅና ላይ ሰጠው ይችላል አገልግሎታቸውን ማለት ነው። እያገለገሉ እኮ ነው። መለየት ስትጀምሩ ግን እግዚአብሔር የትኛው ስፍራ ጋር እንዳስቀምጣችሁ የትኛው ቦታ እንደሚፈልጋችሁ ማወቅ ትችላላችሁ ማለት ነው። ከእግዚአብሔር ቃል አንጻር ማለት ነው። አንድ ፌል ያደረገ ሰውና እና ፌል ያላደረገ ሰው በዲዘርኒንግ ጉዳይ፣ በመለየት ጉዳይ ላሳያችሁ። ለምሳሌ ሳምሶንን ተመልከቱት። ደሊላ በተደጋጋሚ ጊዜ ኃይሉ የቱጋር ጋር እንደሆነ ስትጠይቀው ስቲል ዲዘርን ማድረግ አልቻለም፣ መለየት አልቻለም። አንዴ እንዲ ነው ሲላት፣ አንዴ እንዲ ነው ሲላት። ስለዚህ እጅ ሴት በመጨረሻው የነበረውን ኃይል እንዲያጣ አደረገች። ይሄ ሁሉ በተደጋጋሚ እየተሞከረ ማለት ነው ለምን ካላችሁ ዲዘርን ማድረግ አልቻለም መለየት አልቻለም ስለዚህ ንግስናውን ቅባቱን ያጣበት ምክንያት መለየት ስላልቻለ ብዙዎቻችሁ እንደዚህ ናችሁ በተደጋጋሚ ፌል ታደርጋላችሁ አንዳንዶቻችሁ ማለት ነው አምስት ጊዜ ሰባት ጊዜ ሪሌሽንሺፓችሁ ፌል አድርጓል ለምን ብዙ እኮ ልታቁ ትችላላችሁ፣ ግን ማለት ነው ዲዘርን አላደረጋችሁ። እግዚአብሔር ለእናንተ ያስቀመጠውን ፐርሰን ዲዘርን ማድረግ ስላልቻላችሁ ፌል አድርጋችኋል። አንዳንዶቻችሁ ማኔጅ ባለማድረግ ምክንያት ነው። ብዙዎቹ ግን ፌል የሚያደርጉት ዲዘርን ማድረግ አልቻሉም። አሁን ያገቡ ሰዎችን አገልጋዮችን ስትጠይቁ እቺ ሚስቴ እንደነበረች መንፈሴ ነግረኝ ነበር ይላሉ፣ አቅ ነበር ይላሉ። ብዙ ሰዎች ከጠየቃችሁ እንደዛ ይላሉ። እንደ ክርስቲያን ደግሞ እናንተ ማለት ነው መንፈሳችሁ ሕያው ስለሆነ በእግዚአብሔር መንፈስ አማካኝነት ዲዘርን ማድረግ መቻል አለባችሁ። ሌላው ፌል ያላደረገው ሰው ደግሞ ማለት ነው ጳውሎስ ነው ሐዋርያት ሥራ ምዕራፍ 16 ቁጥር አስራ ስድስት ላይ ላሳያችሁ እንደዚህ ይላል ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ተርፍ ታመጣ የነበረች አንዲት ገረድ አገኘች እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የሉል አምላክ ባሪዎች ናቸው ብላ ትጮ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገርና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው፣ በዚያም ሰዓት ወጣ ይላል። አይታችኋል? ይቺ ሴት እኮ እየተናገረች ያለችው እውነት የሆነ ነገር ትክክል የሆነ ነገር ነው የምትናገረው። ነገር ግን ጳውሎስ የሰማው ቃሏን አይደለም፣ መንፈሱን ነው ሴንስ ያደረገው ዲዘርን ሲያደርገው ይሄ መንፈስ ከእግዚአብሔር መንፈስ እንዳልሆነ ተረዳ። ወዲያው ትክክል ነው ብሎ አልሄደም፣ መንፈሱን አስወጣው ነው የሚለው። አይታችኋል። ዲዘርን ማድረግ ስትጀምሩ የሰውን ቃል ጋር አይደለም የምትቀሩት መንፈስ ነው ሴንስ የምታደርጉት። ስለዚህ ጳውሎስ ፌል አላደረገም፣ ይችን ሴት ይልቅ ነፃ አወጣት። ከዛ በብዙ በሟርት ስራ የሚተዳደሩ የነበሩትን ሰዎች እንዳለ ኪሳራ ውስጥ አስገባቸው። ዲዘርን ማድረግ በመቻሉ ብቻ ማለት ነው። አይታችኋል፣ ዲዘርኒንግ ምን ያህል ፓወርፉል እንደሆነ ኃይለኛ እንደሆነ አይታችኋል። ሌላኛው ነገር ደግሞ ማለት ነው እግዚአብሔር ከሚናገርባቸው መንገዶች ውስጥ አንደኛው ዲዘርኒንግ ነው፣ የመለየት መንፈስ ማለት ነው። ስለዚህ ይሄ እንደ ስጦታም የሚሰጣቸው ሰዎች አሉ። ሁለተኛው ደግሞ በመንፈስ እያደጉ ሲመጡ ማቹር እየሆኑ ሲመጡ ማለት ነው ዲዘርን ማድረግ የሚችሉ ሰዎች አሉ። ለምሳሌ እንደ ስጦታ ከተጠቀሰባቸው መካከል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ እንደዚህ ይላል። ቁጥር 10 ላይ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ይላል። መናፍስት የሚለው አጋንንትን ብቻ እንዳይመስላችሁ ስፒሪትስ ነው የሚለው የትኛውንም መንፈስ ነው። ከእግዚአብሔር መንፈስ ይሁን ከጨለማ ይሁን መለየት የምትችሉበት ማለት ነው። የዲዘርኒንግ ስፒሪትስ ነው የሚለው እዚህ ጋር ዲዘርኒንግ ስፒሪትስ ነው የሚለው በእንግሊዝኛው ስታዩት ማለት ነው። ስለዚህ እንደ ስጦታ የሚሰጣቸው ሰዎች አሉ መለየት የሚችሉ ሰዎች አሉ። ሌላው ደግሞ ማለት ነው በመንፈስ ማቹር እያደረጋችሁ ስትመጡ እንደ እግዚአብሔር ልጆች ነገሮችን በመንፈስ መለየት ትችላላችሁ። ላኛው ስፍራ ላይ ደግሞ አንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር አንድ ጀምሮ ምንድን ነው የሚለው? መንፈስን ሁሉ አትመኑ። መንፈስን ሁሉ ምን አትበሉ? አትመኑ። ከእግዚአብሔር እንደሆነ መርምሩ ይላል ለዩ መንፈሶች ሁሉ ምን ከእግዚአብሔር እንደሆኑና ከእግዚአብሔር እንዳልሆኑ ለዩ። ስለዚህ በእርግጥ ለመለየት የሚጠይቃችሁ መንፈሳዊ ማቹሪቲ አለ፣ መንፈሳዊ እድገት አለ። ወደ እሱ እንመጣበታለን። ባይዜ በጣም ጠንካራ የመለየት መንፈስ ያላቸው ሰዎች ማለት ነው፣ እውነቴ ነው የምላችሁ አንዳንድ ጊዜ ግዴታ ፕሮፌቶች ጋር መደወል ላይጠበቅባቸው ይችላል የሆነ ፕሮፌት ላያስፈልጋቸው ይችላል። ነቢይ አያስፈልግም እያልኳቸው አይደለም፣ ራሴም በዚህ አይነት ጸጋ ስለማገለግል ማለት ነው። ነገር ግን ማለት ነው ሻርፕ የሆነ ዲዘርንመንት ያላቸው ሰዎች ማለት ነው። ሁል ጊዜ ፕሮፌት ጋር የሆነ ፕሮፌት ጋር መደወል ላይጠበቅባቸው ይችላል። ሊመጣ ያለውን ነገር ሴንስ ያደርጉታል፣ ዲዘርን ያደርጉታል፣ ይለዩታል። ዲዘርኒንጋቸው ግን ሎ የሆነ ሰዎች ናቸው፣ ሁል ጊዜ በሰው የሚደገፉት። መንፈሳቸው ሻርፕ የሆነ ሰዎች ግን እውነቴን ነው የምነግራችሁ የሆነ ሰው ላያስፈልጋቸው ይችላል ሊመጣ ያለውን ነገር ያውቃሉ። ምክንያቱም መጽሐፍ ሮሜ ስምንት ላይ ሲናገር በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። ስለዚህ ሁሉ ጊዜ መንፈሳት ውስጥ ባለው ድምጽ እየተመሩ ዲዘርን እያደረጉ ነው የሚንቀሳቀሱት። ስለዚህ እግዚአብሔርም ባይዘይ ወደዚህ አይነት እድገት እንድታደርጉ ይፈልጋል። እውነቴ ነው የምነግራችሁ ዲፔንድ እንድታደርጉ ጥገኛ እንድትሆኑ ብቻ እግዚአብሔር አይፈልግም። አዲስ ኪዳን ላይ በመንፈስ እንድትመሩ ይፈልጋል። ዲዘርን እያደርጋችሁ እንድትንቀሳቀሱ ድምጽ እየሰማችሁ እንድትንቀሳቀሱ ያስፈልጋል። አንድ ግን መስጠት የምፈልገው ማሳሰብ ያለ እዚህ ጋር ብዙ ሰዎች ዲዘርን አደረገን የእግዚአብሔር መንፈስ ነው የተናገረን ብለው ከሰዎች በሚሰሙት ኢንፎርሜሽን ይሸወዳሉ። እዚሁ ጋር ዲዘርኒንግ ምን እንደሆነ ዲፋይን ላደርግላችሁ። ዲዘርኒንግ ማለት ከኢንፎርሜሽን በምትሰማው ነገር፣ ከሰዎች በምትሰማው ኔጌቲቭ እና ፖዘቲቭ ነገር ዲዘርን አድርጋለሁ እለያለው ማለት ይሄ ዲዘርኒንግ አይደለም። ይሄ ከእውቀት የሚመጣ መለየት ነው። ዲዘርኒንግ ከኢንፎርሜሽን አይጀምርም። በደንብ አድርጋችሁ ስ ዲዘርኒንግ መለየት ከኢንፎርሜሽን አይጀምርም። ከኢንፎርሜሽን ከጀመርክ እሱ ዲዘርኒንግ አይደለም። ጳውሎስ እዚህ ጋር አሳይቻችሁ ነበር እጅ ሰው የሚሰብኳችሁ ነገር እውነት ነው ትክክል ነው እያለች እንኳን ጳውሎስ ዞሮ ገሰጸው ይላል። አይታችኋል ጳውሎስ ከቃል አይደለም የጀመረ የጀመረው ከስፒሪት ነው። ለዚህ ነው ዲዘርኒንግ ላይ ሻርፕ ካልሆናችሁ፣ መለየት ላይ በመንፈሳችሁ ሻርፕ ካልሆናችሁ ማለት ነው። ከኢንፎርሜሽን ከጀመረ እሱ ዲዘርኒንግ አይደለም። ለዚህ ነው ብዙዎቻችሁ እርግጠኛ መሆን አለባችሁ። ስለዚህ ዲዘርኒንግ ከኢንፎርሜሽን በፍጹም የሚጀምር ነገር አይደለም። ለምሳሌ የሆነ ነገር ወደ እናንተ ሲመጣ ቢዝነስ ሊሆን ይችላል፣ ሪሌሽንሽፕ ሊሆን ይችላል፣ ኦር ደግሞ ሀሳቦች ሊሆን ይችላሉ። ወዲያው መንፈሳችሁ ከውስጠኛው ገና ሲመጣ ሪጀክት ካደረገው፣ ሪጀክት አድርጉት ተዉት። ከተቀበለው ደግሞ ተቀበሉት። አይኖ እዚህ ጋር ከባድ ነገር እያወራው እንደሆነ አውቃለሁ። አሁን የማይንድም አለ ለምሳሌ ሰምቶ በህይወት የማታቀው ነገር ወደ አንተ ሲመጣ ሊከብድ ይችላል። አእምሮ ሊከብደው ይችላል። አእምሮ ከበደው ማለት ግን የእግዚአብሔር መንፈስ ያንን ነገር አልተቀበለውም ማለት አይደለም። እኔ አስታውሳለሁ አንድ ጉዳይ ለማስፈጸም ሲሄድ ማለት ነው ወደ አእምሮ በጣም የምፈልገው ጉዳይ ነበረ። እናይንን ለማስፈጸም እየተሯሯጥኩኝ ባልጠበኩት መንገድ ያ ነገር ወደ እኔ መጣ። ከዛ ወዲያው ሪጀክት ማድረግ ጀመርኩኝ። ሪጀክት ያደረገ የነበረው ግን ማይንድ የነበረ፣ ምክንያቱም የመጣበት መንገድ እኔ ኤክስፔክት ያላደረግኩበት ነው። ግን እግዚአብሔር የኔን ነገር በዛ መንገድ ሊጨርሰው ስለፈለገ ነው። ስለዚህ ወዲያው ይሄ ነገር ከመንፈሴ ነው ወይስ ከአእምሮ ነው ወደሚለው ነው የመጣሁት። ወዲያው ዲዘርንስ አድርገው ከውስጥ ከመንፈሴ ሳየው የመጣበት አመጣጥ እኔ ኤክስፔክት ያደረግኩት መንገድ ባይሆን እንኳን በመንፈሴ ሳየው ግን እግዚአብሔር እየከለከለኝ አይደለም። ስለዚህ ዲዘርንስ አድርገው ከመንፈሴ ከውስጥ ቼክስ አድርገው ኦ ይሄ እግዚአብሔር መንገድ ነው አልኩኝ። አይታችኋል፣ ብዙ ጊዜ አንዳንዶቻችሁ የተሸወዳችሁበት ነገር እናንተ በጠበቃችሁት ሳይድ ሲመጣ ብቻ ነው የምትቀበሉት። ስለዚህ ነገሩ ልክ እንደመጣ ሪጀክት አታርጉት። ከመንፈሳችሁ ነው ማየት ያለባችሁ፣ ከውስጥ ነው ማየት ያለባችሁ። ስለዚህ ልክ የመጣችው ልጅ ኦር የመጣው ልጅ በአንቺ አእምሮ የምትፈልጊው ሊሆን ይችላል። ውስጥሽ ግን ሪጀክት እያደረጉ ከሆነ እሱን ነው መከተል ያለብሽ። በደንብ አብራችሁኝ ፍሎ እያደረጋችሁ እንደሆነ እየተከተላችሁኝ እንደሆነ አምናለሁ። ስለዚህ ዲዘርኒንግ ከኢንፎርሜሽን አይጀምርም። ከኢንፎርሜሽን ከጀመረ ቶሎ ብለ ከዛ ሀሳብ ውስጥ ውጣና ራስን ማይንድን ንጹህ አድርገ ቁጭ ብለ አሰላስል ይህ ነገር ከመንፈስ ነው ወይስ ከአምሮዬ ነው? በእውነት ነው የምላችሁ ብዙ ሰዎች የደረሱበት ከፍታ ዲዘርን ስለሚያደርጉ ነው። አንዳንዶች ሳያውቁ ነው የለዩት። እኔ አላውቅም ስለተሰማኝ ነው። የሚያሳምን ነገር የለም ግን እንድቀበሉ አደረገኝ። የሆነ ነገር ውስጤ ላይ ከፋኝ። ኢየሱስ ጌታ ነው። ይህንን የዲዘርኒንግ ሻርፕ ካደረጋችሁት ማይጋድ እንዴት ሻርፕ እንደምታደርጉትና እንዴት በደንብ አድርጋችሁ እንደምታሳድጉት ልንገራችሁ። ማሊካ ፓራዶሺያታ የመጀመሪያው ነገር ያው መጀመሪያ እንደነገርኳችሁ ዲዘርን የሚያደርገው መንፈሳችሁ ነው። ስለዚህ ሻርፕ ለማድረግ መንፈሳችሁን አብዝታችሁ በልሳን ጸልዩ። መጽሐፍ አንደኛ ቆሮንቶስ 14 ላይ ሲናገር በልሳን የሚጸልይ ራሱን ምን ይላል? ያነጻል ነው የሚለው ራሱን ቢውልድ ያደርጋል ነው የሚለው ይገነባል ነው የሚለው። ስለዚህ አብዝታ በልሳን በፀሌክ ቁጥር ሜሊኮ ፓራዲስታስ ኤኖ ቬንን ሃማሽያ ታሊጎ ኦውድን በጸለይክ በጸለይክ ቁጥር መንፈስ ሻርፕ እየሆነ ነው የሚመጣው። ሻርፕ እየሆነ ይመጣል። ከዛ በኋላ ላይ ከዚህ ዓለም ኢንፎርሜሽን ከተሰጠ ኢንፎርሜሽን ትወጣና መንፈስ ኦቨርካም ስለሚያደርገው ሻርፕ ስለሚሆን መንፈስ ማለት ነው፣ ወዲያው ዲዘርን ማድረግ ይጀምራል መለየት ይጀምራል። ብዙዎቻችሁ አስተውላችሁ ከሆነ ቁጭ ብላችሁ ለረጅም ሰዓት ያንን ነገር ካሰላችሁት ካሰላሰላችሁት ካሰላሰላችሁት በኋላ ነው ይህ ነገር አይሆንም ትላላችሁ። ልክ ጸሎት ሰዓት ገብታችሁ መጸለይ ስትጀምሩ ደግሞ መንፈሳችሁ ሻርፕ ስለሚሆን ይሆናል ይላል። ወይም ደግሞ በተቃራኒው ሪጀክት ያደርጓል። እናንተ እየፈለጋችሁት ግን መንፈሳችሁ ሪጀክት ያደርጋል። ምክንያቱም አይታችኋል። በልሳን የጸለያችሁ ስለሆነ መንፈሳችሁ ሻርፕ እየሆነ ነው። አብዝተው የፕሬየር ሰዎች ባይዞ፣ የጸሎት ሰዎች በጣም ሻርፕ የሆነ የዲዘርኒንግ አቅም አላቸው። አብዝታችሁ ጸልዩ። አሁን የሆነ ጥቅስ ስላወቃችሁ ዲዘርን ማድረግ ትችላላችሁ። አታረጉ። ብዙ ጥቅስ ያላችሁ ዲዘርን ማድረግ የማይችሉ ሰዎች አሉ። ነገር ግን ብዙ ጊዜ፣ ሁል ጊዜ አይደለም ያልኳቸው፣ ብዙ ጊዜ የሚጸልዩ ሰዎች ግን ዲዘርን የማድረግ አቅማቸው በጣም የሰፋ ነው። ምክንያቱም መንፈሳቸው ሻርፕ ነው። አጋንንት ለምን ይመስላችኋል በጣም የሚጸልዩ ሰዎች የሚያስወጡት ምክንያቱም መንፈሳቸው ሻርፕ ስለሆነ ይለዩታል። ከዛ ደግሞ የተሸከሙት ኃይላል አንተ ረጅም ጊዜ ቆይተ ከዛ ሰው አጠገብ ብዙ ጥቅስ እያወቅ፣ የሚጸልየው ሰው ግን መጥቶ በአንድ ጊዜ ይለየዋል። ምክንያቱም መንፈሱ ሻርፕ ስለሆነ ነው። ይህንን ነገር አዳብሩ። አብዘታችሁ በልሳን ጸልዩ። አሁን ብዙዎቻችሁ በልሳን የምትጸልዩት ቸርች ቸርች ብቻ ነው። በምትሄድበት ቦታ ሁሉ በልሳን ጸሊ። አንዳንድ ጊዜ ግራ ሲገባችሁ፣ ያላችሁበት ሁኔታ ግራ ሲገባችሁ፣ ምንድን ነው ጌታዊ ማድረግ የማልችለው ሰዎችም ማግኘት አልችልም። ይህንን እግዚአብሔር ሰው ደውዬ ጸልይልኝ ማለት አልችልም። ጌታዊ ምንድን ነው የማደርገው? የእውነት ነው የምላችሁ፣ በዛ በከባድ ሁኔታ ውስጥ ሆናችሁ? በልሳን ጸልዩ። ማላሶንተ ሊጋ ፓራቲ ስተስ ዞር ብላችሁ ከሰዎች በልሳን ስትጸልዩ መንፈሳችሁ ሻርፕ ስለሚሆን በዛች ሰዓት የሚለቀቅ ሀሳብና ድምፅ አለ። እኔ በላይፌ ላይ በጣም ብዙ ጊዜ ስለተለማመርኩኝ ነው። ግራ ሲገባኝ፣ ቆይ ሰዓት ስጡኝ እላችኋለሁ። ከዛ ዞር ብዬ በልሳኖች ነው ምጸልው፣ መንፈሴ ሻርፕ ስለሚሆን መልእክቱን ወዲው አገኘዋለሁ። ሀሳቤን አገኘዋለሁ። ከእግዚአብሔር የሚመጣውን ድምፅ አገኛለሁ። ማላ ኮፓራዴንን ሃማሽ ብዙ ጊዜ የጌታ መንፈሴንን አለማምዶኛል። ስለዚህ በልሳኖቻችሁ ጸልዩ። ሻርፕ ሲሆን መንፈሳችሁ የሚመጣ ድምፅና መልእክቶች አሉ። ይህንን አድርጉ። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ደግሞ ሁል ጊዜ ለእግዚአብሔር ድምፅ ኮንሽስ ሁኑ፣ በጣም የነቃችሁ ሁኑ። አሁን ብዙዎቻችሁ የነቃችሁት ለአገልጋይ ነው። የትኛው አገልጋይ ይጸልልኝ ነው እንጂ፣ በውስጣችሁ ላለው ድምፅ ኮንሸስ አይደላችሁም። ደግሞ አታጸልዩ አላልኩ፣ እኔም ለብዙዎች ጸልያለሁ። ግን እውነቱን ነው የምነግራችሁ፣ ማደግ ስላለባችሁ ማለት ነው። ስለዚህ አሁን የብዙዎች ንቃት ያለው እኔ ድምፅ መስማት እችላለሁ የሚለው ላይ አያስቡ። የትኛው ሰው ይጸልይልኝ ነው የሚሉት። ለዚህ ድምፅ ደግሞ ኮንሽየስ ካልሆናችሁ መስማት አትችሉም። ስለዚህ መንቃት ያለባችሁ ለእግዚአብሔር ድምፅና ለራሳችሁ ድምፅ ደግሞ ወይም ለራሳችሁ ፍላጎት ሙቱ። ይህ አንደኛው የዲዘርኒንግ አቅማችሁን የሚጨምር ነገር። በእውነት ነው የምላችሁ ብዙ ጊዜ የሆነ ነገር ልጀምር ስል ዲዘርን ነው የማረከው። ጌታ ሆይ ይህንን ነገር ትፈልጓለህ? ወይስ ምን ላድርግ የሚለው ነገር ዲዛርን አድርጋለሁ ሴንስ አድርጋለሁ። የዚህን ጊዜ ለእግዚአብሔር ድምፅ አቬለብል ስለሆንኩኝና ኮንሽስ ስለሆንኩኝ ከሚመጣው ከሰው ድምፅ ሊሆን ይችላል ካቀረቡልኝ ነገር ከዛ ይልቅ ለእግዚአብሔር ድምፅ ኦፕን ስለሆንኩኝ የእግዚአብሔርን መንፈስ ብዙ ጊዜ ይናገረኛል። የኔን ዲዛርኒንግ ሻርፕ እያደረገው የሄደው ነገር ማለት ነው ይሄ ነው። ታውቃላችሁ አንድ ከባድ ሚስጠር ልንገራችሁ። ዲዘርን አድርጋችሁ ያንን ነገር ደግሞ ኢንተርፕሬት ማድረግ ከቻላችሁ መተርጎም ከቻላችሁ ያ ፕሮፌሲ እንደሆነ ታቃላችሁ፣ ትንቢት እንደሆነ ታቃላችሁ። ምክንያቱም እንደነገርኳችሁ ነው፣ ዲዘርን ማለት ዲዘርኒንግ አንደኛው እግዚአብሔር የሚናገርበት መንገድ ነው። ዲዘርን እንድታደርጉ ያደርጋችኋል ከዛ ያን ዲዘርን ያደረጋችሁትን ነገር መተርጎም የምትችሉ ከሆነ ያ ፕሮፌሲ ነው፣ በቀላሉ አሁን እዚህ ጋር ጳውሎስ መንፈሱን ምን አደረገው? ዲዘርን አደረገው፣ ለየው። ከዛ በኋላ ላይ አጋንንት እንደሆነ አወቀ። ስለዚህ ይህንን አሁን እንደ እውቀት መንፈስ እንደ ትንቢት መንፈስ መውሰድ ይቻላል። አንቺ ጋር ሳይ ጨለማ ያለው ቢል ራይት ነው፣ ትክክል ነው። ስለዚህ ዲዘርኒንግ ፕላስ ኢንተርፕሪቴሽን ትርጉም መተርጎም መቻል፣ ይሄ አንደኛው ፕሮፌሲ ነው ትንቢት ነው። ስለዚህ እዚህ ጋር ግን ማስመር ያለባችሁ ነገር ሁል ጊዜ ዲዘርን ያደረጋችሁት ነገር ይፈጸማል ማለት አይደለም። በጸሎት የምትቀይሩት ነገር አለ። በደንብ አድርጋችሁ እንድታደምጡኝ እፈልጋለሁ። አንዳንድ ጊዜ ነገሩ ትክክል እንዳልሆነ ዲዘርን አድርጋችሁ በመንፈሳችሁ፣ ስለዚህ መቀየር ትችላላችሁ። ጸሎቱን መቀየር ትችላላችሁ። ሊመጣ ያለውን ነገር መቀየር ትችላላችሁ። የእግዚአብሔር መንፈስ ዲዘርን እንድታደርጉ እንደተለዩ ያደረጋችሁ ነገር ሊመጣ ያለውን ሴንስ እንድታደርጉት ነው። ለምሳሌ ቤተሰባችሁ ላይ ሊመጣ ያለውን ነገር ሴንስ ካደረጋችሁት ዲዘርን ካደረጋችሁት መቀየር ትችላላችሁ። ምን አርጋችሁ ጸልያችሁ አንዳንዴ ዲዘር እንድታደርጉ እግዚአብሔር የሚረዳችሁ እንደነገርኳችሁ ሊመጣ ያለው ነገር ሴንስ እንድታደርጉ እንድታውቁት ነው። ስለዚህ መቀየር ይቻላል። ፕሮፌሲ ተነግሯችሁ ማለት ነው በእግዚአብሔር ፊት ቆይታችሁ ከጸለያችሁ እግዚአብሔር የሚቀየራቸው ነገሮች አሉ። የማይቀየሩ ነገሮች አሉ፣ የሚቀየሩ ነገሮች አሉ። ከእግዚአብሔር ቃል አንጻር ይህንን ኔክስት ታይሞች ላይ ነው የምናየው። የሚቀጥለው ላይ ከፈለጋችሁ ይህንን አሳያችኋለሁ። መጸለያችሁም ይቀየር ነገር አለ እንደ ዮናስ እንደ ነነዌ ሕዝብ ከተመለሳችሁ ይቀየራል። ስለዚህ ዲዘርኒንግም ላይ ተመሳሳይ ነገር ነው። ዲዘርን አድርጋችሁ ማስቀየር ትችላላችሁ፣ መጸለይ ትችላላችሁ፣ ግን ተቀየረ እስኪላችሁ እግዚአብሔር መጠበቅ መቻል አለባችሁ። እነዚህ ሁለት ነገሮች ብቻ አብዝታችሁ በለሳን መጸለይና ለዚህኛው ድምፅ ኮንሸስ መሆን ለእግዚአብሔር ድምፅ ከዓለሙ ድምፅ ይልቅ ከምትፈልጉት ድምፅ ይልቅ ለየእግዚአብሔርን ድምፅ የምታስበልጡ ከሆነ ሻርፕነሱ እየጨመረ ይሄዳል። በዚህ ትምህርት እንደተባረካችሁ አምናለሁ። ከተባረካችሁ ዲዘርኒንጋችሁን የሚገድል ነገርና ሌላ ደግሞ ሻርፕነስ የሚጨምር ነገር እነግራችኋለሁ፣ በደንብ እንድትነቁ የሚያደርግ። ስለዚህ የቀለል ያለ ፓርቷን ፓርቱ የምትፈልጉ ከሆነ በደንብ የሁላችሁም ኮሜንት ላይ ፓርቲቱ እናደርጋለን። እግዚአብሔር አብዝቶ ይባርካችሁ። በጣም ወዳችሁ አሉ። ተባረኩ። በጌታ ፍቅር ለሌሎች ሼር ማድረግ እንዳትረሱ።